ወይኔ እንዴት አባቱ ደስ እንደምትሉ ማለት ነው። በዚህ አጋጣሚ ማለት ነው ዛሬ አፍጥር በማሂ ቤት ነው። ማሂ ቤት ሆኖ የመዳም ቅመሞች ግን ማለት ነው ሀይሚ ሀይሚ ሀይሚ ነው። አቤት ሀይሚ ግን የመዳም ቅመሞች እንዴት ጥግ ድረስ እንደሚወዱሽ ኮሜንት ራሱ ይመሰክራል። እና ያው እኔ መቼም ጥሎብኝ ኮሜንት ማንበብ እወዳለሁ እና ማሂ ቤት ሆኜ ኮሜንታችሁን ሳነብ ግን ጠቅላላችሁን ሀይሚ ነው። ሀይሚ ግን ከላይ ነው የተሰጣት ማለት ነው የሰው ፍቅር ማለት ነው ምናል እንደምትወዷት በየሄዳችሁበት ሁሉ ሀይሚ ነው እና ዛሬ አፍጠር እንግዲህ በማሂ ቤት ነው። ማሂ እንግዲህ የሀይሚን የጓደኝነት ጥግ ያሳየች ጀግና ሴት ሁላችንም የተፈተነችበት፣ ያኔ ብሩኬና ሀይሚ የተጣሉ ሰዓት የተፈተነችበት የጓደኝነትን ፈተና የተወጣች ልጅ ናት። ና እኔ ማሂን ማለት ነው ቤተሰቦች በሀይሚ ነው የወደድኳት፣ እውነቴን ነው ምላችሁ። ና ዛሬ እንግዲህ ከነበረችበት ቤት ወጥታ በአዲስ ቤቷ እንግዲህ እነ ብሩኬ ያልቀሩ፣ በዚህ አጋጣሚ ሙቪ የዋሁንም ያው ተሰብስበው የድሮ ፍቅራቸው መልሰው እነ ኤፍሬም እነ ሀሰን በቃ ጠቅላላቸው ማለት ትችላላችሁ። ሀይሚ ያልቀ ቀረች እፉዬ፣ የኤፍሬም ጓደኛ ጠቅላላቸውን፣ እንግዲህ በሀይሚ ቤት ተገኝተው አፍጥርን ደስ በሚል ሁኔታ ነበረ ያፈጠሩት ማለት ነው። እንደውም በጉጉት እየጠበቀቻቸው ተዘጋጅታ፣ ያው ዘግይተውባት ጠብ ጠብ እያሉ ነበር የመጡት። እና በጣም ደስ በሚል ሁኔታ ነው ያሳለፉት። ይሄ ቀን በጣም ደስ ይላሉ ና ቤተሰቦች፣ ጊዜ ይናፍቅ ነበር አይደል? በፊት ያው በአንድ ላይ ሆነው ነበር የሚመጡልን ሙቪ ሀይሚ፣ ያ ጊዜያቸው በጣም ደስ የሚል ጊዜ ነበረ። እና ዛሬ ደግሞ ያው በአንድ ላይ ሰብስበው ስላየናቸው በጣም ደስ ብሎናል። እንደዚህ ተሰባሰቡ፣ ያሰባስባቸው ማለት ነው። ማሄ እንግዲህ ሰብሳቢ ሁኝ ማለት ነው ምርጧ የሀይሚቾ ጓደኛ ጀግናዋ ማለት ነው። እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ብሩኬ ሸበላው ሀይሚ ያው በአንድ ሌን የተቀመጡት እና በጣም ነበረ የሚያምሩት ሀይሚቾ በተለይ ማለት ነው ኢጃቡን ልክ እንደነ ማሂ ብታደርጊ ደግሞ አቤት ከፊትሽ ጋር በጣም ነበረ የሚሄድብሽ። ና ሁላችሁም የለበሳችሁት ያው አንድን ሰው ስትወዱትና ስታከብሩት ነው የዛን ሰው እምነት ልብስ የምትለብሱትና ለእሷ ለማሂ ያላቸውን ክብር እንግዲህ በልብሳቸው ነበረ ያሳወቁት ማለት ነው። በጣም ነበር ደስ የሚለው መከባበራችን፣ መዋደዳችን ያንዱን በእምነት አንደኛው ሲያከብር በጣም ደስ ይላል ና በጣም ደስ የሚል ጊዜ ሲመሰጋገኑም ነበረ ና ደስ የሚል ጊዜ ያፍጥር ጊዜ ነበራቸው ቤተሰቦቼ። በዚህ አጋጣሚ ግን እኔ ቤተሰቦቼ እውነቴን ነው የምላችሁ፣ ላይክ ሰብስክራይብ አልልም ና ሰብስክራይብ አድርጉኝ። እውነት አይከፈልበት መልካም ልብ ብቻ ነው የሚያስፈልገው። ላይክም አድርጉ፣ የመዳም ቅመሞች ሀይሚቾን፣ ብሩኬን የምትወዱ ሀሰን ሙቪን የምትወዱ ማለት ነው ና በዚህ አጋጣሚ ግን ማለት ነው ሩታ አንደኛ ሚዜ ቢሆን ደስ አይላቸው። እውነት የዋህ ልብኮን ያለው ሀይሚቸውን እኮ ምናል ሲጠብቃት የነበረ ምርጥ የሀይሚ ወንድም ነው። ና ሙቪ በነገራችን ላይ በጣም ነው የሚያሳዝነኝ። ምስኪን የዋህ ነው። ና በጣም ያሳዝናል። ሌላው ደግሞ ቤተሰቦቼ እንደ ራሴ ሀሳብ ማለት ነው ሀሰን ና ማሂ አቤት ቀለጥ ያለ ፍቅረኛሞች ቢሆን ደስ አይሉም። እኔ ግን ደስ ይሉኛል። እውነት ለመናገር ማሂንና ሰንን ሳቸው የእውነት በጣም ነው ደስ የሚሉ ለምን እንደሆን አላውቅምና፣ ያው ሀይሚ ማሂ ደግሞ ያው እንግዲህ ጓደኞቿም ተናግረዋል፣ ማሂ ቅብጥብጥ እንደሆነች ያው ሁሉም ተናግረዋል። እና ቅብጥብጥነቷ ደግሞ ተፈጥሯ ነው፣ ደግሞ ያምርባታል ብትቅበጠበጥም። ና ማሂን ያው በሀይሚ ነው እንዳልኳችሁ በደንብ የወደድኳትም ያወቅኳትም ብዙም አለከታተላትም ነበርና፣ በጣም ደስ የምትል የጓደኝነትን ጥግ ያሳየች ነትና ጓደኝነታችሁ ይበል የሚያስበለው በጣም እንወዳቸዋለን ቤተሰቦቻችን። እንግዲህ ረመዳንም ያው እያለቀባችሁ ነው፣ የአመት ሰው ይበላችሁ፣ በሰላም እንግዲህ ለአመቱ ደግሞ ያደርሳችሁ ማለት ነው። የመዳም ቅመሞችም ያው እንኳን አደረሳችሁ ብያለሁ። ከዚሁ ያው ነገና ተነገ ወዲያ ሰኞም ሊሆን ይችላል እሑድም ሊሆን ይችላልና እንኳን አደረሳችሁ ሁላችሁ ነው። በያላችሁበትም ሰላማችሁ፣ ጤናችሁ ብዝት ይበል። እንደዚህ ዩቱብ ቻናልም አዲስ ከሆናችሁ ሰብስክራይብ አድርጉ ውዶችዬ፣ ላይክም አድርጉ። እውነት አይከፈልበትም መልካም ልብ ብቻ ነው የሚያስፈልገው። ከእናንተ የሚወጣ የሚቀርም ነገር የለምና ሰብስክራይብም ላይክም አድርጉኝ። ቤተሰብ ያሉ ናችሁ። ቤተሰብ ሆናችሁ ደግሞ የምታበረታትኝ ሆነ ሰብስክራይብ ሳልጠይቅ ሰብስክራይብ የምታደርጉኝ ላይክ የምታደርጉኝ ነው። ከልብ አመሰግናለሁ። ክበሩልኝ። በያላችሁበት ሰላማችሁ ጤናችሁ ብዝት ይበልኝ የኔ ምርጦች ማለት ነው።